ፈጣሪ ሁላችንንም ከመጥፎ ጓደኛ ይጠብቀን። የእውነቴን ነው የምላችሁ፣ መጥፎ ጓደኛ ይዞን ገደል ይገባል። የሰው ልጅ አዋዋሉ ነው የሚመስለው። ጓደኛ ያበላሻል አያበላሽም ለሚለው መልሱን ለእናንተ ትችዋሉ። ለእኔ የእኔ መልስ ግን ጓደኛው ያበላሻል። ሰው ውሎ ነው የሚመስለው። እኔ ጓደኛ አይቀይረኝም እያላችሁ ያልሆነ ጓደኛ ይዛችሁ የምትሉ ሰዎች፣ ካልሆነ ጓደኛ ጋር የምትገጥሙ ሰዎች ተጠንቀቁ፣ እራሳችሁን ጠብቁ። ምክንያቱም ማይቀይር ወይም ደግሞ ሰው ውሎውን ስለሚመስል እናንተ ሳይታወቃችሁ ያንን ጓደኛችሁን ለማስደሰት ግዴታ እሱ የሚያደርገውን ነገር እናርግ ብላችሁ መጀመራችሁ አይቀርም እና ሁላችንም ከመጥፎ ጓደኛ ይሰውረን። ላለው በተረፈ እንዴት ናችሁልኝ ውድ ቤተሰቦቼ? ደህና ናችሁ ወይም ያለው፣ እግዚአብሔር ይመስገን። ሰሞኑን በጣም በጣም እየጠፋሁ ነው። አለመቸኝ ብሎ ነው። እንግዲህ እኔ ቪዲዮ በቀን ስንት እንደምለቅ ይሆን የሚያቅ ያቀኛል። አሁን ግን በቀን አንዴም ለመልቀቅ በጣም እየተቸገርኩ ነው። ያው ስራ እየበዛብኝ ስለሆነ ማለት ነው። እና ጨረቃዎቼም ፍቅር በፍቅር ሆነውልኛል። እግዚአብሔር ይመስገን። ሌላ ምን እፈልጋለሁ? ሌላ ምን አለኝ? ዩትዩብ መንደር በቃ የእነሱ ቪዲዮ ሲለቀቅ ገብቻ ያለው ዩትዩብ መንደር እኔ እነሱን ለማየት ነው የምገባው። የእነሱ ቪዲዮ ሲለቀቅ ያለሁ እወጣለሁ። ሌላ ምንም የሚያጓጓኝ ነገር የለም ዩትዩብ ላይ ማለት ነው እና ትላንትና ደግሞ ላይቭ ላይ ደመቅመቅ ብለው ነበር። እኔ ግን አላየሁም፣ ተኝቼ ነበር። ጠዋት የተቆራረጠ ቪዲዮ ነው የደረሰኝ። አቤት አቤት፣ ደስ እናንተ! ሀይሜና ብሩኬ ግን ማለት ነው። ቆይ እኔ የሚገርመኝ ነገር እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ የሆነ ነገር በመሀላችሁ ሲገባ እንደ ያዙ ይልቀቁኝ የምትሉት ግን መኖራችሁ ነው። እንዴት! ትናንትና ምን ይሁን ላይቭ ገባችሁና፣ ምን ይሁን ቀውጣችሁት፣ እግዚአብሔር የሆኑ ፎቶዎች፣ ቪዲዮዎች እየተቆራረጡ የደረሱ ቪዲዮች አሉ። ሃይሚና ብሩኬ የሆነ ላይቭ ላይ ሲሰማት ምናምን ነገር በቃ ቅብጥብጥ ሲሉ ማለት ነው። የምር በጣም በጣም ነው ደስ ያለኝ ቪዲዮዎቹን ሳያቸው ማለት ነው። እና የእኔ ምርጦች እግዚአብሔር ይመስገን፣ እንኳንም ደስተኛ ሆናችሁልኝ፣ እንኳንም ፍቅር በፍቅር ሆናችሁልን። ይህን ነበር የምንፈልገው እኛ። ብቻ ግን ደስ ይላል በጣም የምር፣ እኔ እንጃ ቪዲዮአቸውን ሳየው ማለት ነው፣ በቃ ዘና ፈላ እያልኩ ነው ያየሁት። የምር ማታ ሪከርድ ያደረጉ ሰዎች ናቸው ቪዲዮ የላኩልኝና እኔ እንጃ ብቻ ቃል ቃል ቃል ያጥረኛል። ይሄን ፍቅራችሁን ነው እንግዲህ ስታደፈርሱት የከረማችሁት በምን ይብ በማይረባ ተልካሻ ምክንያትና በማይረቡ ተልካሻ ጓደኞች ምክንያት እና ተማሩበት ለሁለተኛችሁ በመሃላችሁ ሰው አስገቡ እንደዚህ ፍቅር ስትሆኑ ነው የሚያምረውና የእኔ ውዶች እንኳን ተፋቀራችሁልኝ ከዛ ባለፈ ብሩኬ አንድ መልእክት ሼር አድጓል ቲክቶኩ ላይ የምር ብሩኬ ብሩኬም ሆነ ሀይሜ የሆነ ነገር ሼር አድርገው ቶሎ ብዬ ነበር እንትን አላደለ ቶሎ ብዬ ነበር መልእክቱን ሼር ማድረገው እዚህ ማለት ነው ግን ሰሞኑን በቃ በጣ በጣም ቢዚ ከመሆኔ የተነሳ አርፍጄ ውዬ በማግስቱ ወይ ምናምን ነው ቪዲዮ የምሰራው እና በጣም አስተማሪ ቪዲዮ ስለሆነ ነው እና ይዤ የመጣሁት። አንዳንዴ የሆነ የሚጠቅም ነገር ሲሆን ምናልባት ቲክቶክ ተጠቃሚ ላይኖር ስለሚችል ወደ ቱ ይዤው እመጣለሁ እና ጥሩ ነገር ከሆነ ደግሞ ምናልባት ባይጠቅማችሁ እንኳን ለእናንተም አይጎዳችሁም ብታዳምጡ ብትሰሙ ማለት ነው። እና ስለ ጓደኛ ነው ዛሬ ማውራት የፈለግኩት። አንድ መምህራችን አለና ስሙን ባላቀውም አቀዋለሁስ ግን ሁድ የገባብኝ ስሙ ማለት ነው። በጣም ምርጥ መምህር ነው። አንዳንዴ በለጋ እድሜያችን ወይም ደግሞ በወጣትነታችን አስተዳደጋችን በቤተ መቅደሳችን ሲሆን፣ አይምራችን ሁሉ የተቀደሰ ነው የሚሆነው እና ይሄ መምህር እንግዲህ ዲያቆን ዲያቆን ነው። ዲያቆን ማ ነበር የሚባለው እሱ ነው። ሼር አድርገውና፣ ስለ ጓደኛ ጓደኛ። ና አብረን እንጠጣ፣ ና አብረን እንስካር፣ ና አብረን ሰውን እንበድል፣ ና አብረን ሰውን እናስቀይም ይላል። ግን አብረን ንስሐ ንግባ የሚል ጓደኛ ግን ስንቶቻችሁ ናችሁ ያላችሁ? ስንቶቻችሁ ናችሁ ወደ መልካም ነገር የሚመራ ጓደኛ ያላችሁ? በነገራችን ላይ ጓደኛ ያጠፋል፣ ጓደኛ በጣም ያጠፋል። እውነት ነው የምላችሁ እኔ በብዙ ሰዎች ስላየሆነ የሆነው ከአጫሽ ጋር ከቃሚ ጋር ከጠጭ ጋር ከዋልክ በቃ ቃሚ፣ አጫሽ፣ ጠጭ ነው የምትሆነው። ምንም ጥያቄ የለውም። ይሄ ምክንያቱም እነሱ መሆን ትሞክራለህ፣ እነሱ መሆን ትፈልጋለህ፣ እነሱ የዋሉበት ቦታ መዋል ትፈልጋለህ። ለእነሱ ብለህ ማለት ነው እነሱን ለማስደሰት ብለህ ትውላለህ። በቃ አይ እኔ አላረገም፣ ይሄን ነው አይሰ ዛሬ ባታረገው፣ ነገ ባታረገው እርግጠኛ ነኝ ከነገ ወዲያ ታረገዋለህ። ልሞክረው የሚባል ነገር አለ ልሞክረው። ብዙዎቹ ወደ ሱስና ወደ አልተፈለገ ነገር የሚገቡት እንሞክረው በሚል ሰበብ ነው። እንሞክረው ብለው ይገባሉ። ከዛ እየጣማቸው እየጣማቸው እያዝናን፣ ምክንያቱም ዓለማዊ ነገር በነገራችን ላይ ዓለማዊ ነገር ለጊዜው ያስደስታቸዋል። ለጊዜው ደስታለሁ፣ ጣማለሁ፣ ደስ የሚል ነገር አለው ግን ከዛ በኋላ ግን የመውጫዋ ችግር በጣም ጠባብ ነው የምትሆነው። በጣም በጣም በጣም አስቸጋሪ ሁኔታ ላይ ነው የምትሆኑት። በቃ እዛው ሰምጣችሁ ነው የምቀሩት። እና ጓደኛችሁን መረጡ። ሴትም ሆናችሁ ወንድ፣ ከእናንተ ጋር መዋል ያለበት ጓደኛ ምን አይነት ነው? ከእናንተ ጋር የሚሄድ ጓደኛ ያዙ። እና መልእክቱ የሚለው እንግዲህ ናብረን እናመንዘር ናብረን እንጠጣ፣ አብረን እንስከር እሚል ጓደኛ አለህ። ነገር ግን አብረን ንስሐ እንግባ የሚል ጓደኛ የለህም። አብረን እንበድል እንጂ አብረን ይቅርታን በል የሚል የለህም ነው የሚለው። ያው የጥንቃቄ መልእክት ነው ውቡዬን ያባት የምር እኔ እኳ አንተንም ውድና ማደንቀ በምክንያት ነው። እውነት ለመናገር በምክንያት ነው። የምሬ ነው የምላችሁ። በጣም ጎበዝ፣ በሃይማኖቱ ጠንካራ፣ በእምነቱ የማይደራደር ብዙ ጊዜ እንደው ሼር የሚያደርጋቸውን እኔ በጣም በቃ የሚመች ለዚህ ነው መካሪ ነገር ነው ሼር የሚያደርገው ለኦዲየንሶቼ ለቤተሰቦቼ ይጠቅማቸዋል ይመክራቸዋል የሚል ጥቅስ ነው ብዙ ጊዜ ሼር የሚያደርገው መጽሐፍ ቅዱሳዊ ጥቅስ ለዛው በጣም በቃ የማደንቀው ነገር ቢኖር በቃ በእምነቱ ላይ በጣም ጎበዝ ነው ለተመልካቾቹም ለኦዲየንሶቹም ጠቃሚ ነገር ነው ማለቴ ያው ብሩኪያ በአሁኑ ሰዓት ገና ወጣት ነው በዚህ እድሜያቸው ብዙዎቹ ወጣት እንዝለልክ መምህር ጳውሎስ እንዳለው በዚህ እድሜያቸውን ጠጣ እንጨፍር እንጂ ከስንት አንድ ናቸው። እንደዚህ ስለ ስኬታቸው፣ ስለ አላማቸው፣ ስለ ወደፊት እድገታቸው የሚያስቡ ከስንት አንድ ናቸው። እና ብሩኬ ደግሞ ለብዙ ወጣቶች አሪያ ይሆናል። በጣም ብዙ ተከታዮች አሉት፣ በጣም ብዙ ኦዲንሶች አሉት። የሚከተሉት ደግሞ ኦዲንሶች ልክ እንደሱ ወጣቶች ናቸው በብዛት። እና ይህንን ደግሞ እሱ ለኦዲንሶቹ ሼር ማድረግ ይህን ተከተሉ ማለት ነው፣ ምክር ነው። እና ቡቦችን እግዚአብሔር ሰላም ከን ያብዛለ ከንግስቷ ጋር ንግስት የሆነች ሴት ከጎን ስላለች አንተም ደግሞ ንጉስ የሆንክ ባሏና የወደፊት ማለት ነው። እና ወልዳችሁ ከብዳችሁ አራቱ ልጆች መተል ተወልደው ለማየት ያብቃ ያብቃን። እኛም ልቦናችሁን አይቀይረው።